መስታወትን በመጠቀም ብቻ አንድ ትልቅ መርከብን ማቃጠል ይቻል ይሆን? በጥንቷ ግሪክ የጠላት መርከቦችን ለማቃጠልና የፀሐይ ብርሃንን ወደ እነርሱ ለማንጸባረቅ 500 መስተዋቶችን ይጠቀሙ ነበር የሚል አፈታሪክ አለ። ታዲያ ይህን ተረት ተረት እውነት መሆኑን ለማረጋገጥ ተመራማሪው 500 ተማሪዎችን በመመልመል ፍተሻውን ጀመረ። በመጀመሪያ ሙከራው 12 ተማሪዎችን ይዞ ቢያደርገውም ጨረሩን በአንድ ቦታ ላይ ማድረግ አልቻሉም ነበር። ቀጥሎ ሽቦ መሰል ፍርግርግ በማምጣት ኢላማዎቹ እንዳይንቀሳቀሱና በአንድ ቦታ እንዲሆኑ አደረገ። ቀጥሎ 500 ተማሪዎችንም በባህር ዳርቻ በማቆም ጨረሮቻቸውን በመርከቡ ላይ እንዲያደርጉ ታዘዘ። ነገር ግን ተመራማሪውን ለማሳወር ከመቃረብ ውጪ ምንም የፈጠሩት እሳት አልነበረም። ለ15 ደቂቆች የፀሐይ ጨረርን ያለማቋረጥ ከለቀቁ በኋላ የሸራው ሙቀት 200 ዲግሪ ደረሰ። ነገር ግን አሁንም ሸራውን ለማቃጠል በቂ አልነበረም። ተመራማሪው መርከቡን ወደ ባህር ዳርቻው እያቀረበ በመጣ ቁጥር የሙቀት መጠኑ ከመጨመር ውጭ ምንም ሊፈጥሩት የተቻሉት እሳት አልነበረም። አሁን አፈ ታሪኩ ተፈቷል። በጥንት ጊዜ የፀሐይ ጨረርን የሚለቁት መርከቦችን ለማደናገር እና ማየት እንዲያቅታቸው ለማድረግ ነበር። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁ እና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱ በመጫን ቤተሰብ ይሁኑ።